አሰላሙ አሌይኩም ወረህመቱላሂ ወበረካቱ ወድና፣ የተከበራችሁ የጨናሪ ቤተሰቦችን እንደምን አላችሁ? እኔ ደህና ነኝ። አልሐምዱሊላሂ ዛሬ በአዲስ ነገር ካችሁ ያለው አዩ በአዲስ ነገር መታለች። ኦመርን በፖሊስ አስያዘችው። ሰኢድ የት ነው ያለው? ሶያ ጋ ሊገናኙ ነው። እንዲሁም ደግሞ ኢሳም እና ኢክራም ምን አዲስ እላችኋለሁኝ። አብራችሁ ከቆያችሁ ተንተን በተናርጌ እነግራችኋለሁ። አብራችሁ ቆዩ። ላይክ፣ ሸር፣ ሰብስክ ባይረሳ አበረታቱኝ። እንግዲህ አዩ በጣም ከምናደዶ የተነሳ እንግዲህ ኡመር በጣም ለሱመያ ያለውን ቀረቤታ አይታ እንደፈከረችው ከአሁን በፊት ማስደብድቦስ ነበረ እና በፖሊስ አስይዘዋል ሆ የሚያለች እንደዛ ተችው እንግዲህ ኡመርን ለማስያዝ እንቅስቃሴ ላይ ነው ያለችው ማለት ነው። ኡመርን ያው እሱ ደግሞ ለሱመያ ያለው ቀረቤታ እንደዚሁም ደግሞ በእውነት ላይ የተመሰረተ አቋም ስላለው ብቻ ሰኢድን የሚጠላው እየመሰላት፣ እንደዚሁም ደግሞ ሚስጥራቸውን ያወቀባት እየመሰለታት አዩ እንግዲህ ኡመርን እያባረረችው እና ለማስያዝ እየሞከረች ትገኛለች ማለት ነው። እንዲሁም ያዩ ጓደኛ ሱመያን እንዴት አድርጋ እንደምትመ መለወጣት እና አንዳንድ አንድ ነገሮችን በቃ ለአዩ ድጋፍ እያደረገች ሱመያን ለማጥቃት እየሞከሩ እንደሆነ ይታወቃል። ነገር ግን ሱመያን ደግሞ ሰኢድን ከጎንደር መጥቶ ልጆቹ ልታሳየው ቃል እንደገባችለት ግልጽ ነው። ትናንትና እንደተናገረ ሰምታችኋል። እና እንግዲህ ሰይድ ይሄን ሁለት ቀን ኢድን አብረው ያሳልፋሉ፣ ልጆቹንም ያሉ ብዬ አስባለሁ። በአዲስ ነገር እንጠብቀዋለን፣ ማምሻ ማለት ነው። ማምሻ የሱምልስ ወይንም የሱመያ ጋር መገናኘትን አብረን እናያለን ብዬ ገምታለሁ። ምክንያቱም ሰይድ ያለበት ሁኔታ እስታሁን አልታወቅም፣ ምን አጋጥሞት እንደሆነ አይታወቅም። ስለዚህ ከመጣ ሱመያ ጋር እንደሚገናኝ እየተጠባበቅን ነው ማለት ነው። ስልክ ቁጥሩ ስለማይሰራ እንግዲህ ልናገኘው ማልቻል ነው ማለት ነው። ሁኖም ግን ሱመ ሱመያ ለድማለች። ሱመያ ባላደረኩት ምን ነው ባህር ዳር ነኝ ጎንደር ነኝ ብዬ ባላልኩት ና ምን ነው በቃ አዲስ አበባ እንደመጣሁ ነግሬው በነበር የልጆችን አባት ምን ቢሆን በቃ እንደው ምንም ቢሆን በቃ ይኑርላቸው ስትል በቃ ጸጸቷን ተናግራለች ማለት ነው። ስመያ እንግዲህ የኢድ ዋዜማ በመሆኑ የተነሳ እንግዲህ ሰይድ ተመልሶ ይመጣል ብዬ አስባለሁ። አዲስ አበባ አነ ጉላሌን ይሄ ነገር ድራማም እየመሰለኝ ነው ያለው። እናንተስ ሳልባንናችሁም አልነቃችሁም? እኔ ግን የነቃሁ እየመሰለኝ ነው። ምክንያቱም አብሮ ተያይዘው ከጎንደር ወደ አዲስ አበባ ይመጡም ይመስለኛል ይሄ ነገር ምን ይመስላችኋል እናንተ እንደ እኔ የተባንናላችኋል ባንናችሁ ንቁ እንጂ ወገን ወገን ንቁ ዝም ብለን እንደ አንጎዳ ማለት ነው ሀዋ እንግዲህ ምክራችንን ሰምታለች እሱም እያሰተን እንግዲህ ተናግራለች ማለት ነው አዎ አብዛኛውን በኦሮምኛ ስለሆነ ቪዲዮ የሚሰሩት እኛ ልናቃቸው አልቻልንም ምን ነው እንደው አንዳንድ ጊዜ እኮ ቋንቋ መማር ይጠቅማል ማለት ነው እና ያለ ኩልህሊን ሰኢድ አላህ በሰላም ከልጆች ጋር ያገናኘ ከናፈቃ ዝመያ ጋር አላ ያገናኘ እያልኩ ወደ ሌላው አጀንዳ እንዳይሄዳለው ማለት ነው። ኢሳም ኤንድ ኢክራም ኢሳም ና ኢክራም እንግዲህ ለብዙ አመታት በፍቅረኛ ልክ እንዲህ ባለትዳር አብረው የሚኖሩ ሙስሊም እህትና ወንድሞቻችን ናቸው። ቢመክሯቸው ቢዘክሯቸው የማይሰሙ ነገር ግን ወይ ኒካህ የላቸው ወይ ትዳር የላቸው ልክ እንደ ፍቅረኛሞች እና እንደ ባለ ትዳር አብረው የሚኖሩ ሰፕሬስ እየተደራረጉ ፍቅራቸውን እየተገላለጹ የሚኖሩ ሰዎች ናቸው። ነገር ግን በቀደም ለታ ተቅር ተባብለው ነበር። ፍቅሩን ቀለጸላት፣ ፍቅሩን እንደ የምትወደው ነገረችው። ነገር ግን በመካከል ጋቡ የሚል ነገር አጋጥሟቸው ነበረ። ሆኖም ግን ትናንትና በመሀከላቸው እንግዲህ አስታራቂ ገብቶ አስታርቋቸዋል። ወደፊት እንግዲህ በትዳ ተጣምረው እንደምናያቸው ተስፋ እናደርጋለን። ምክንያቱም ሁለቱ ይዋደዳሉ። ግን እሷም ሴት ናት፣ ሴት ናት፣ አብሮ አደጓ ነው ነገር ግን መቼ እወድሃለሁና አግባኝ ብላላለ ማለት ትቅደረደራለች። ሆኖም ግን ኢሳም የሚወዳት ይመስለኛል። ሶሻል ሚዲያ ላይ ሲቀርቡ አይታችኋል። እሁድ ኤቢሲ ነው ምናምን ላይ ሲቀርቡም ሲጠየቁ ምንድን ነው የእናንተ ነገር ምናምን ሲሏቸው ጓደኛሞች ነን ስትል ነበር፣ ኢክራም ማለት ነው። እና የእነሱ ነገር በጣም አነጋጋሪ ነበር። አሁን ላይ ግን ውሳኔያቸውን እንትን ያሉ ይመስለኛል ማለት ነው። ያው ለመጋባት ያሰቡ ይመስለኛል። እና መኪናም ገዝቶ ሰጥቷት ነበረ ሰፕራይዝ ያደርጋት እሷ ልዩ ቦታ አለ እሷም እንደዛው ነገር ነገር ግን በቃ እስካሁን ድረስ እንደዚ ያቆያቸው ነገር ምንድን ነው የሚለው ነገር በጣም ያሳስባል። አንድ ሙስሊም ኒካ አድርጎ መቆየት ይችላል፣ ችግር የለውም ግዴታ ማግባት የለበትም። ነገር ግን ኒካ ሳያደርጉ ዝም ብለው እየተላፉ በቃ ፍቅራችን እየተጋለጡ በቃ ወይ አገባኝም እያለች እሷም እየጠበቀች እስካሁን ድረስ የቆየ ትመስለኛል ኢክራም። ነገር ግን አሁን ላይ ኢሳም ወንድ ወንድ ወንድ እየሸተተ ነው። ምክንያቱም ኢክራም እንደ ግሉ ሊያረጋት የተዘጋጀ ይመስለኛ ማለት ነው። እንግዲህ አላህ ያጣምራችሁ፣ አብራችሁ ወልዳችሁ ከብዳችሁ የምታረጁ ያደርጋችሁ እያልኩኝ ሀሳቢን በዚሁ አጠናቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሸር፣ ሰብስክራይብ አይረሳ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። እምዬ የኢትዮጵያ ሰላም ሽብዛ። እንዲሁም ውድና የተከበራችሁ የቻናል ቤተሰቦች ኢድኩ ሙባረክ ብያለሁኝ። አሰላሙ አሌይኩም ረህመቱላ በረካቱሁ